ጤና ይስጥልን ክብራትና ክብራን ተመልካቾቻችን፣ እንደምን አርፍዳችኋል። ስድስት ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ መድረስ የሚጀምረው ዜና ኢትዮጵያ አሁን ተጀምሯል። ከዚህ ሰዓት አንስቶ ለሁለት ሰዓታት ያህል ከእናንተ ጋር በተለያዩ ጉዳዮች ቆይታ እናደርጋለን። ተመልካቾቻችን አብራችሁን ሆኑ። አሸናፊ እንዳለና ማህሌት ታደለ ዜናዎቹን እንመራለን። የስድስት ሰዓት አበይት ጉዳዮችን እናስቀድም። የታላቁ ዳሴ ግድብ ስኬት የአሁኑ ትውልድ የባህር በር ጥያቄ ምላሽ እንዲያገኝ ለሚያደርገው ጥረት ተምሳሌት የሚሆን ነው ሲሉ የኦሮሚያ ክልል ምክትል ርዕሰ መስተዳደር አወሉ አብዲ ተናገሩ። በአህጉራዊ የሰላምና ደህንነት ጉዳዮች ላይ የሚመክረው ጣና ፎረም 11ኛ ጉባኤ ነገ በባህር ዳር መካሄድ ይጀምራል። የተሻሻሉ የሰብል ዝርያዎችን በመጠቀም ምርታማነትን ለማሳደግ እየሰሩ መሆኑን በአርሲ ዞን የሚገኙ አርሶ አደሮች ትናል። ከውጭ የተባበሩት መንግስታት ድርጅት እስራኤል የሕክምና እርዳታ የሚያስፈልጋቸውን ፍልስጤማውያን ሕክምና ወደሚያገኙበት አካባቢ መላክን እንድትፈቅድ አሳሰበ። በዜና ኢትዮጵያ ከዚህ ከዋናው ስቱዲዮ ከተዘጋጁላችሁ ዜናዎች በተጨማሪ ደግሞ በቀጥታ መስመራችን ላይ ተገኝተው ተጨማሪ መረጃዎችን የሚያደርሰውን ሪፖርተሮቻችን አሉ። እነሱን እናስተዋውቃችሁ። በአህጉራዊ የሰላምና ደህንነት ጉዳዮች ላይ የሚመክረው ጣና ፎረም አስራ አንደኛው ጉባኤ ነገ በባህር ዳር ከተማ ይካሄዳል። ከዚህ ጉዳይ ጋር በተያያዘ ሪፖርተራችን ራይል ፍሬው መረጃዎች ታደርሰናለች። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽንም ለመጀመሪያ ዙር ፖሊሳዊ ስልጠና የሰጣቸውን ምንምሎች አስመርቋል። ከዚህ ጉዳይ ጋር በተያያዘ ደግሞ ተመስገን ተስፋዬ ወደ በኋላ መረጃዎችን ያደርሰናል። በቢዝነስ ጉዳያችን ደግሞ በአዲሱ የገቢ ግብር አዋጅ ላይ ለነጋዴዎችና አምራች ማህበረሰብ የግንዛቤ ማስጨበጫ መድረክ እየተካሄደ ነው። እሱን በተመለከተ ብሩክታይ ታስራት ወደ በኋላ መረጃዎች ታደርሰናለች። አሁንም ከዜና ኢትዮጵያ ጋር አብራችሁ እንድትሆኑ በአክብሮት ነው የምንጋብዘው። ወደ ቀዳሚው ዜና እናልፋለን። በአህጉራዊ የሰላምና ደህንነት ጉዳዮች ላይ የሚመክረው ጣና ፎረም 11ኛው ጉባኤ ነገ በባህር ዳር መካሄድ ይጀምራል። በጉባኤው የተለያዩ የአገር መሪዎች፣ ዲፕሎማቶች፣ በአህጉሪቱ የሚሰሩ የሚዲያ ሙያተኞች ይታደማሉ ተብሎ ይጠበቃል። ባህር ዳር ጉባኤውን በተሳካ ሁኔታ ለማካሄድ ዝግጅቷን አጠናቃለች። በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ሪፖርተራችን ራይል ፍሬው በቀጥታ መስመራችን ላይ ትገኛለች። ባሄ እንደምን ለሻል? ባህር ዳር ይህንን አህጉራዊ የጣና ፎረም ለማካሄድ ምን አይነት ዝግጅት አድርጋለች? እንዴት ይገለጻል? ጠቅለል ያሉ መረጃዎች ነሽን አድርሽን። አመሰግናለሁ እኛ አሸናፊ በባህር ዳር ከተማ እንግዲህ ይህንን የጣና ኮንፈረንስ ከመጀመሪያው ጀምሮ የምታካሂድ ከተማ ነች። ስለሆነም በቂ የዝግጅት ልምዶች ያሉት ከተማ ነው። እንግዲህ እንደሚታወቀው ጣና ፎረም አፍሪካውያን የሰላምና የጸጥታ ጉዳዮቻቸውን የሚመክሩበት ፎረም ነው። ዘንድሮ የሚካሄደው አስራ አንደኛው ፎረም ደግሞ አፍሪካ በተለዋዋጩ የዓለም ስርዓት በሚል መሪ ሀሳብ ነው የሚካሄደው። እንግዲህ በዓለም በኢኮኖሚና በፖለቲካዊ ለውጦች በርከት ያሉ ጉዳዮች አፍሪካን በቀጥታም ሆነ በተዘዋዋሪ የጸጥታ ስጋቶቿ ወይም የሰላም ስጋቶቿ ሲሆኑ እንመለከታለን። ለአብነትም በተለይ ሽብርተኝነት፣ የባህር ውንብድና ሌሎች የሌሎች ሀገራት የሰላም ችግሮች ቀጥተኛ የሆነ አፍሪካ ላይ የሰላም አህጉሩ ላይ የሰላምና የጸጥታ ተግዳሮቶች ሲፈጥር እንመለከታለን። ይህንን ጉዳይ ማዕከል በማድረግ ነው እንግዲህ አስራ አንደኛው ጉባኤ የሚካሄደው። በዚህ ጉባኤ ደግሞ በባህር ዳር እንግዲህ ከሰዓታት በኋላ የታላላቂ አፍሪካ መሪዎች ዲፕሎማቶች እንዲሁም ደግሞ ዓለም አቀፍ ጥሪ የተደረገላቸው እንግዶች እና በርከት ያሉ በአፍሪካ መቀመጫቸውን ያደረጉ ሚዲያዎች የሚገኙበት እንደመሆኑ ባህር ዳር ሰፊ ዝግጅት አድርጋለች። በተለይ ከእንግዳ አቀባበል ጀምሮ የክልሉ ባህልና ቱሪዝም እንዲሁም ደግሞ የአማራ ክልል ባህል አምባሳደር የሆነው ሙሉ አለም የባህል ማዕከል ሰፊ ዝግጅት በማድረግ እንግዶችን ከሚያርፉበት ከአውሮፕላን ማረፊያ ጀምሮ እስከ መዳረሻቸው ድረስ አቀባበል የሚደረግ እንደሆነ ነው። እንግዲህ መረጃዎች የሚያመለክቱት ባህር ዳር ከተማ ቀደም ብሎ በርከት ያሉ የቱሪዝም መዳረሻ ስራዎችን እየሰራች እንዲሁም ደግሞ በከተማው በኮሪደር ልማትና የስማርት ሲቲ ፕሮጀክቶችን በመተግበር ላይ የምትገኝ ነች። እንደሚታወቀው እንግዲህ ባህር ዳር በስማርት ሲቲ ፕሮጀክቷ ከተማዋን ከ360 ዲግሪ ማሳየት የሚችሉ በሲቹዌሽን ሩም የሚመራ የጸጥታ ወይም የሴኪሪቲ ሰርቪላንስ ስራ የሚሰራባት እጅግ ሰላማዊ ከተማ ነች። ከዚህም ባለፈ ደግሞ ቱሪስቶች በሚንቀሳቀሱበት ጊዜ ማህበረሰቡ በቂ የሆነ የተለመደ እንግዳ አቀባበሉን እንዲያደርግ ና በከተማዋ የኮሪደር ልማቶች ምቹ በሆነው የዚህ የኮሪደር ልማት ተንቀሳቅሰው ጣናን ባህር ዳርን የሚያውቁበት እድል እንዲፈጠር ህብረተሰቡ ላይ በቂ የሆነ ግንዛቤ ተፈጥሯል። እንግዶችን መቀበል የሚያስችል ዝግጅት ማለት ነው። ከዚህም ባለፈ ደግሞ ሆቴሎች እንግዶቻቸውን በተለመደ መስተንግዷቸው የሚቀበሉባቸው ከዛም ባለፈ ደግሞ እንግዲህ አፍሪካውያን ለአንድነት ከኢትዮጵያውያን ጋር ያላቸውን ትስስር ትዝታቸውን ትተው የሚሄዱባቸው ሁኔታዎች ለመፍጠር በቂ ዝግጅቶች በከተማዋ ተደርገዋል ማለት ነው። ቀደም ብሎም እንግዲህ ባህር ዳር ለጎብኚዎች እጅግ ተመራጭ የሆነች የመጣች ከተማ ናት። ለአብነትም ከመቶ ሺ በላይ የውጭ ሀገር ቱሪስቶች በዚህ አመት ባህር ዳርን ጣና ሀይቅን እንዲሁም አባይና ሌሎች በባህርዳር ዙሪያ የሚገኙ ቱሪዝም መዳረሻዎችን ጎብኝተዋል። የሀገር ውስጥ ቱሪስቱ ከዚህ እጅግ ከፍ ያለ ነው። እንግዲህ ይህንን መዳረሻነቷን እያጠናከረች የመጣችው ባህር ዳር በአፍሪካውያን ወንድሞቿ የምትጎበኝበት የምትታይበት፣ ለሰላምና ና ለጸጥታቸውም የሚመክሩባት ሆነዋል ማለት ነው። ነገ ይህ መርሃ ግብር በማለዳ የሚጀመር ነው የሚሆነው ዛሬ እንግዶች ወደ ከተማዋ ከሰዓታት በኋላ ሲገቡ የሚደረገው አቀባበል እንዲሁም ደግሞ አጠቃላይ ሁነቶችን የተመለከቱ ሌሎች መረጃዎችን ይዤ እመለሳለሁ በአጠቃላይ ባህር ዳር ዝግጅቷን አጠናቃ እንግዶችን እየተጠባበቀች ስለመሆኑ ነው እንግዲህ የከተማው መረጃ የሚያመለክተው። አመሰግናለሁ። ራእይ ለመረጃዎች እናመሰግናለን። የፖሊስ አባላት ክልሉን የሰላም ተምሳሌት ለማድረግ በትጋት መስራት እንዳለባቸው የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ተናገሩ። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ለመጀመሪያ ዙር ፖሊሳዊ ስልጠና የሰጣቸውን 662 ምልምሎችን አስመርቋል። የምረቃ ስነ ስርዓቱን እየተከታተለ የሚገኘው ተመስገን ተስፋዬ ባልደረባችን ነው። ከምዕራብ አበያ ፖሊስ ማሰልጠኛ ማዕከል ተጨማሪ መረጃ ሊነግረን በቀጥታ መስመር ላይ ይገኛል። ተመስገን እንዴት ቆይተሃል? የ ምረቃ ስነ ስርዓቱን እየተከታተልክ ነው የቆየኸው። አጠቃላይ ድባቡ ምን ይመስል ነበር? በተገኙ እንግዶች የተላለፉ መልእክቶች ያላቸውን ጥቅል ሀሳብም አጋራል። አመሰግናለሁ ማሌትና አሸናፊ በዛሬው ዕለት የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ላለፉት ጊዜያቶች ሲያሰለጠን የቆያቸውን ምልምሎችን ነው በዛሬው ዕለት ያስመረቀው። የደቡብ ኢትዮጵያ ክልል በአዲስ መልክ ተዋቅሮ በክልል ደረጃ ከተደራጀ ወዲህ ይህ የሰልጣኞች ምረቃ ለመጀመሪያ ጊዜ መሆኑ በዚህ መርሃ ግብር ላይ ተጠቅሷል። በአጠቃላይ 662 ምልምል ሰልጣኝ ኮንስታብሎች ናቸው በዛሬው ዕለት በመሰረታዊና በመደበኛ የፖሊስ ስልጠና አግኝተው የምርቃት መርሃ ግብሩ እየተከናወነ የሚገኘው። ከነዚህ ተመራቂዎች መካከል ደግሞ 175ቱ ከመደበኛ ሰልጣኞች ሴቶች መሆናቸው ተመላክቷል። ከ የሚሆኑት ደግሞ ከመሰረታዊ የፖሊስ ስልጠና ካገኙት መካከል ሴቶች ሆነው መገኘታቸው ነው የተጠቀሰው። በዚህ መርሃ ግብር ላይ ስልጣኞችን በሚያስመርቁበት ወቅት የተገኙት የክልሉ ስምስታድር አቶ ጥላሁን ከበደ የደቡብ ኢትዮጵያ ክልልን ባለፉት ሁለት ዓመታት የሰላም፣ የመቻቻልና የአንድነት ተምሳሌት ለማድረግ የተሰራው ስራ በስፋት ሰጪ ውጤት ማምጣት መቻሉ ነው የተናገሩት። ይህንንም ተከትሎ ክልሉ በአገር አቀፍ ደረጃ አንጻራዊ የተሻለ ሰላም ያለበት ቀጠና መሆን መቻሉ ነው የተናገሩት። በቀጣይ ጊዜያቶች እነኚህ ተመራቂ የፖሊስ አባላትን ጨምሮ ሌሎች የማህበረሰብ አባላትም የሰላም ተምሳሌት ለማድረግ የተጀመረውን ጥረት አጠናክሮ ማስቀጠል ከግብ ለማድረስ የሚደረገውን ጥረት ማገዝ እንዳለባቸው መልእክታቸውን አስተላልፏል። የክልሉ ፖሊስ ኮሚሽን ኮሚሽነር የሆኑት ፍሳ ጋረደው በበኩላቸው የደቡብ ኢትዮጵያ ክልል በይፋ ከተመሰረተበት ጊዜ አንስቶ የፖሊስን ስራ ዘመናዊ ከማድረግ አኳያ የፖሊስ ኮሚሽኑ የተለያዩ ተግባራትን ሲያከናውን መቆየቱን አንስተዋል። በፖሊስ ምርመራ፣ በወንጀል ክትትል እንደዚሁም ደግሞ በትራፊክ አደጋና ፍሰት ጉዳዮች ላይ የተለያዩ ተግባራት መከናወን መቻላቸውን ነው ያነሱት። በዚህ ሂደት ታዲያም የሰው ኃይሉን የማብቃት ስራ ትልቁና ዋነኛው ተግባር ሆኖ ሲከናወን መቆየቱን አንስቷል። በዚህም መሰረት የክልሉ ፖሊስ ኮሚሽን ያሰለጠናቸውን ለመጀመሪያ ጊዜ ያሰለጠናቸውን እነዚህን ምልምል የኮንስታብል አባላትን በዛሬው ዕለት ማስመረቅ መቻሉን ነው የተናገሩት። ይህ ሲሆን በቀጣይ ጊዜያቶች የክልሉን ሰላም አንጻራዊ አድርጎ ከማስቀጠል አኳያም የሰው ኃይሉን ወደ ስራ ከማስገባት አኳያ የፖሊስ ኮሚሽኑ የጀመራቸውን ስራ አጠናክሮ እንደሚያስቀጥል ጠቅሷል። የሰልጣኞችም ሚና ደግሞ በዚህ ላይ ሊጎለበት እንደሚገባ ነው አያይዘው የተናገሩት። ለአሁን ያለኝ መረጃ ይንን ይመስላል። እናመሰግናለን ተመስገን፣ መልካም ጊዜ። የታላቁ ሕዳሴ ግድብ ስኬት ያሁኑ ትውልድ የባህር በር ጥያቄ ምላሽ እንዲያገኝ ለሚያደርገው ጥረት ተምሳሌት የሚሆን ነው ሲሉ የኦሮሚያ ክልል ምክትል ርዕሰ መስተዳደር አወሉ አብዲ ተናገሩ። በኦሮሚያ ፕሬዚዳንት ጽህፈት ቤት የሚዘጋጀው ጉሚ በሌል 46ኛው የውይይት መድረክ የእዳሴ ግድብ ድል ከተስፋ ወደሚጨበጥ ብርሃን በሚል ርዕስ ተካሂዷል። ታላቁ የእዳሴ ግድብ በኢትዮጵያውያን ደም ላብና እምባ የተገነባ መሆኑን የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሉ አብዲ ተናግረዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ጌታቸው ባልቻ በቀጥታ መስመራችን ላይ ይገኛል። ጌታቸው እንዴት ዋልሃል? ታላቁ የኢትዮጵያ ሕዳሴ ግድብ ለሌሎች ሀገራዊ ፕሮጀክቶች የጣለው መሰረት እንዴት የሚገለጽ ነው? ከዚህ አንጻር በውይይት መድረኩ ላይ ምን ሀሳቦች ተነሱ? እንግዲህ የኦሮሚያ ክልል ፕሬዚዳንት ጽሕፈት ቤት የሚያዘጋጀው ጉሚ በለል የተሰኘው የውይይት መድረክ የተለያዩ ጉዳዮችን ሀገራዊ ጉዳዮችን አንስቶ ውይይት ይደረግበታል። በዛሬው ውይይትም እንግዲህ ታላቁ የኢትዮጵያ ህዳሴ ግድብ ድል ከተስፋ ወደሚጨበጥ ብርሃን በሚል ርዕስ ነው የተካሄደው። በዚህ ውይይት ላይም እንግዲህ ታላቁ የኢትዮጵያ ህዳሴ ግድብን ለማሳካት ኢትዮጵያውያን የከፈሉትን መሰዋትነት፣ ሁሉም ብሔር ብሔረሰቦች ያደረጉትን አስተዋጽኦ እንዲሁም ደግሞ በኢትዮጵያውያን ላም ላብ ደምና እንባ የተገነባ መ መሆኑ ነው የተገለጸው። እንግዲህ የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ አወሉ አብዲም በመድረኩ ላይ እንደገለጹት እንግዲህ የኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብ እንግዲህ ኢትዮጵያውያን በጋራ ቆመው ያሳኩት ለአፍሪካውያንም ተምሳሌት የሆነ የምስራቅ አፍሪካን ጂኦፖለቲካም መቀየር የቻለ ትልቅ ሀገራዊ ፕሮጀክት መሆኑን ነው ያነሱት። እንግዲህ በዚህ ውስጥ ኢትዮጵያ መቻሏንም ያሳየችበት መሆኑን ነው ምክትል ርዕሰ መስተዳደሩ የገለጹት ማለት ነው። እንግዲህ ባለፉት ዘመናት የነበሩት ትውልዶች በአባይ ወንዝ ላይ ግድብን ለመገንባት የተለያዩ ጥረቶችን አድርገዋል። የአሁኑ ትውልድ ግን በተለያዩ ጫናዎች ውስጥ ሆኖ ከውጭም ከሀገር ውስጥም የተለያዩ ጫናዎችን ተቋቁሞ የታላቁ የኢትዮጵያ ሕዳሴ ግድብን ማሳካት የቻለ መሆኑን ነው ያነሱት። እንግዲህ በዚህ ውስጥ እንግዲህ የኢትዮጵያ የታላቁ የኢትዮጵያ ሕዳሴን ግድብን ስታሳካ ለ አፍሪካውያን እንዲሁም ለመላው ጥቁር ህዝቦች ተምሳሌት የሆነን ፕሮጀክት ያሳካች መሆኑን ነው ያነሱት። እንግዲህ የሀያ አንደኛው ክፍለ ዘመንም በሀያ አንደኛው ክፍለ ዘመንም እንግዲህ የፓን አፍሪካኒዝምን የፓን አፍሪካኒዝምን እንደገና ማቀንቀን የተቻለበትን ሁኔታ የተፈጠረበት ሁኔታ ነው ያነሱት እሳቸው። ከዚህ ጋር ተያይዞም እንግዲህ የታላቁ የኢትዮጵያ ህዳሴ ግድብ ለሌሎች ሀገራዊ ፕሮጀክቶችም በተለይ ኢትዮጵያ አሁን የተለያዩ ፕሮጀክቶችን ጀምራለች፣ ይህንንም ለማሳካት የሚያስችል አቅም እንዳላት ያሳየችበት መሆኑን ነው ያነሱት። እንግዲህ ከዚህ ጋር ተያይዞ ኢትዮጵያ አሁን የባህር በር የአሁኑ ትውልድ ጥያቄ የሆነውን የባህር በር ጥያቄንም ለመመለስ የተለያዩ ጥረቶች የተደረጉ ነው። ይህ የታላቁ የኢትዮጵያ ህዳሴ ግድብ ስኬትም ይህንን ኢትዮጵያ ኢትዮጵያውያን ማሳካት እንደሚችሉ ተሞክሮ የወሰዱበት ተምሳሌት መሆኑንም ነው አቶ አወሉ አብዲ ያነሱት። ከዚህ በተጨማሪ እንግዲህ የኦሮሚያ ክልል ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ሀይሉ አዱኛም እንግዲህ የኢትዮጵያ ህዳሴ ግድብ የኢትዮጵያን ማንሰራራት ጅማሮ ያመላከተ መሆኑንም ነው ያነሱት። እንግዲህ በቀጣይም ኢትዮጵያውያን በጋራ ቆመው ኢትዮጵያ ከድህነት እንድትወጣ በማድረግ በኩል ትልቅ ስራ መስራት እንደሚችሉ ያሳዩበት መሆኑን ነው ያነሱት። ጉሚ በለል የውይይት መድረክም እንግዲህ የተለያዩ ምሁራን ተገኝተው ሀሳባቸውን የሚያነሱበት ነው። ሀገራዊ ጉዳዮች ተነስተው በቀጣይ ለኢትዮጵያ ጠቃሚ የሆኑ ሀሳቦች የሚነሱበት ነው ነው። እንግዲህ በውይይት መድረኩም እንግዲህ ምሁራን ኢትዮጵያ ይህንን የታላቁ የኢትዮጵያ ህዳሴ ግድብን ማሳካቷ ለሌሎች ሀገራዊ ፕሮጀክቶች ኢትዮጵያ ከድህነት ለመውጣት በምታደርገው ጥረት ውስጥ ትልቅ ተሞክሮ የሚገኝበት መሆኑንም ነው ያነሱት። በውይይት መድረኩ ጌታቸው፣ ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆናል። ዜና ኢትዮጵያን እየተከታተላችሁ ነው ተመልካቾቻችን። አሁንም አብራችሁን ሆኖ በታላቁ የኢትዮጵያ ህዳሴ ግድቡን መሆን ተጠቃሚ መሆን መጀመራቸውን በአሶሳ ዞን የሸርቆሌ ወረዳ ነዋሪዎች ገለጹ። በቤኒሻንጉል ጉሙዝ ክልል አሶሳ ዞን የሸርቆሌ ወረዳ ነዋሪዎች ታላቁ የኢትዮጵያ ህዳሴ ግድብን ጎብኝተውታል። ነስረዲን ሀሜድ ከስፍራው ተከታዩን ዘገባ አድርሶናል። የሁሉም ኢትዮጵያውያን አሻራ ያረፈበት ታላቁ የኢትዮጵያ ህዳሴ ግድብ መመረቁ ይታወቃል። ይህን ተከትሎ በተለያዩ አካባቢዎች የሚገኘው ኢትዮጵያውያን ደስታቸውን እየገለጹ ይገኛሉ። በአሶሳ ዞን የሽርቆሌ የወረዳ ነዋሪዎችም በታላቁ የኢትዮጵያ ህዳሴ ግድብ ላይ ተገኝቶ ጉብኝት አካሂደዋል። በጉብኝታቸውን በተባበረ ክንድ እውን የሆነው ታላቁ ህዳሴ ግድብ ተመርቆ ለጉብኝት ክፍት መሆኑን ደስተኞች መሆናቸውንም ነግሮናል። ኢትዮጵያ በወኔው በልጆቹ በሀብቷ በቅርሷ በልጆቿ ጥረት አድርጋ እቺን እውን የምታይ አባይ ገንብተናል። አባይ ማለት የእኛ ነን፣ የእኛ ሀብት፣ የእኛ ቅርስ፣ የኢትዮጵያ ልጆች ቅርስ። በዚህ እንኮራለን። ማንም ማንም ጠላት ቢመጣ በሙሉ አቅማችን እንመክታለን። ህዳሴ ግድብ ላይ ማለት አይን ብሌናችን ነው፣ ደማችን ነው፣ ላበታችን ነው። በእኛ በራሳችን በራሳችን ደም በራሳችን ሀብት፣ በራሳችን እንባ፣ በራሳችን ላብ የሰራነው ቦታ እዚህ ተገኝቼ በማየቴ በጣም ላቅ ያለ ደስታ ነው ያለኝ። በግል አሁን የተሰማኝ ደስታ በጣም እጅግ ወደር የሌለው ደስታ ነው የተሰማኝ ከሂዳሴ ፕሮጀክትም ጥቅሙም አንጻር ይሄንን እንድንጎበኝ አድርጎናል። ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያ ለምታከናውናቸው ሌሎች ትላልቅ ፕሮጀክቶች ልምድ መሆን እንደምችል ነዋሪዎቹ ተናግረዋል። ለኢቲቪ ነስረዲን ሐሚድ ታላቁ የኢትዮጵያ ህዳሴ ግድብ ጉባ። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን ዜና ኢትዮጵያ ከመላው ኢትዮጵያ ነው የተካትላችሁ የምትገኙት። እንቀጥላለን። የእጽዋት ጥበቃና ኳረንቲን ረቂቅ አዋጅ መዘጋጀት ኢትዮጵያ ያላትን የእጽዋት ሀብት በአግባቡ ለመጠቀም እንደሚያግዝ በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላሌ ገለጹ። ቋሚ ኮሚቴው በእጽዋት ጥበቃና ኳረንቲን ረቂቅ አዋጅ ላይ የአስረጅ መድረክ አካሂዷል። ረቂቅ አዋጁ የኢትዮጵያን እድገት ለማረጋገጥ ትልቅ ጠቀሜታ ያለው መሆኑን የገለጹት አቶ ሰለሞን ላሌ ቅድመ ምርትና ድህረ ምርትን ከተባይ ለመጠበቅ እንዲቻል ዓለም አቀፍ ስምምነቶችን ያስጠብቅና ጊዜውን የዋጀ ሆኖ የተዘጋጀ ስለመሆኑ አንስተዋል። ረቂቅ አዋጁ ኢትዮጵያ የእጽዋት ሀብቶቿ ተገቢውን እንክብካቤ እንዲያገኙና መጤና ወራሪ ተባዮችን መከላከል የሚያስችል አቅም ይፈጥራልም ተብሏል። ከጊዜ ወደ ጊዜ እየተጨመረ የመጣውን ሰው ሰራሽና ተፈጥሯዊ ክስተትና በተለይም በተባይ አማካኝነት በእጽዋት ሀብታችን ላይ መጠነ ሰፊ ጉዳት እየደረሰ የብዝሃ ሕይወት ላይ ችግር እየፈጠረ ይገኛል። ቀደም ሲል የነበረው የህግ ማዕቀፍ ለአምሳ አምስት ዓመታት ያገለገለና ለብዙ ዓመታት የቆየ በመሆኑ በምርምር የተደገፈና የተሻሻለ ዘመናዊ ቴክኖሎጂዎችን በመጠቀም ዘርፉን የሚደግፍ እና የሚያሰራ በዓለም አቀፍ የእጽዋት ጥበቃ ስምምነት የተከተለ የእጽዋት ጥበቃና ኮራንታይን ረቂቅ አዋጅ ማውጣት የግድ ስለሆነ የተዘጋጀ ረቂቅ አዋጅ ነው። የተሻሻሉ የሰብል ዝርያዎችን በመጠቀም ምርታማነትን ለማሳደግ እየሰሩ መሆኑን በአርሲ ዞን የሚገኙ አርሶ አደሮች ተናገሩ። የኦሮሚያ ምርጥ ዘር ድርጅትም የምርጥ ዘር ግብዓትን ለአርሶ አደሩ የማሟላት ስራን እያከናወነ ስለመሆኑ ገልጿል። ዘገባው የድነቃቸው ሰማው ነው። ሰይፉ ገብረ ጻዲቅ ያቀርበዋል። በኦሮሚያ ክልል አርሲ ዞን የድገሎና ጥጆ ወረዳ ነዋሪ የሆኑት አርሶ አደር ከበደ አበራ ስንዴ ዘር ብዜት በመሳተፍ ምርታማነትን ለመጨመር እየሰሩ መሆኑን ይገልጻሉ። ምርጥ ዘርና ሌሎች የግብርና ቴክኖሎጂዎችን በመጠቀማቸው ምርታማ እየሆኑ መምጣታቸውንም ገልጸዋል። ስንዴ ወደ ሶስት ሄክታር ዘርቻለሁ። አሁን ያለውበት የሁለቱ ሄክታር እንዳለ ሆነው ከሌላ አካባቢ ላይም አለኝ። በሄክታር እስከ ሃምሳ አምስት እና ስልሳ አግኝቻለሁ። የዘንድሮ ደግሞ ይሻላል፣ ይበልጣል የምለው ግምታለኝ። እግዚአብሔር ይመስገን ያው እንደምታዩት ነው። እንግዲህ ጥሩ ሁኔታ ላይ ነው ያለው። አሁን ያው ወደ ሊያሽጥ እያሰበ ነው። እንግዲህ የምርጥ ዘር ሰርቶ ማሳያዎች አርሶ አደሩን ተጠቃሚ እያደረገ መሆኑም ተጠቁሟል። ገበሬው እዙ አዳዲስ ዘሮችን እናመጣለን። አሁን ከሪሰርቾችም እናመጣቸው ዘሮች አሉ እዙ እናባዛለን አሁን ብዙ ዘንድሮ እንደውም ወደ 23 ነጥብ 8 ሄክታር ከቁልምሳ ላይ ወስደን ወደ 30 ኩንታል ስንዴ ወስደን ነው እዚ እየዘራና ያለው ዶ እነሱም እንደ መልካ ቢፍቱ ይባላሉ፣ ጉቱ ይባላሉ። ገበሬ እዙ መጥቶ እንዲያው እናደርጋለን። በአጠቃላይ እዚ ዙሪያ ላይ በብዛት ማኑዋል የምንሰራቸው ሰዎች አሉ። አረም ገበሬ ነው የሚያርመው። ኬሚካል ስንረጭብ ገበሬ ያል እያንዳንዱ ስንዴው ቀን ዴይሊ አክቲቪቲ እዚ የሚሰሩ ገበሬዎች ስላሉ የስንዴውን ፕሪፎርማንስ እያዩ ይሄዳሉ። ከዘር ጀምሮ እስከዚህ ደረጃ ያለውን ድረስ ሁሉ እያዩ ይሄዳሉ። ሌላው ሁለተኛ ለገበሬ የምናደርገው እዚህ የምናቀርበው እዚህ የምናመርተው ሲንዶዎች በብዛት እዚህ ቡልቻና ላይ አግሮ ዲለሮች አሉ ከኛ ላይ ወስዶ ነው እዛ በተመጣጠነ ዋጋ በብዛትም በኳሊቲም እዛው ገበሬ ጋር ይደርስና ገበሬው እዛው ይገዛል ማለት። ለአርሶ አደሩ የምርጥ ዘር ተደራሽነትን የማስፋትና ለምርቱ የገበያ ትስስር የመፍጠር ስራዎች መከናወኑን በኦሮሚያ ምርጥ ዘር ድርጅት የአርሲ ቅርንጫፍ ጽህፈት ቤት ገልጿል። ግብአቱን ዘር ከተጠቀሙ ምርቱ ያድጋል። ምርቱ አደገ ማለት ደግሞ ከራሱ ከሚበላው ተርፎ ወደ ውጭ የመላክ ሲስተሙ ይመጣል ማለት ነው። እኛም በዚህ ውስጥ ትልቅ ድርሻ አለን። የዛሬ ሁለት ዓመት እንደውም ገዝተን እስከ ወደ ውጭ እስከ መላክ ከገበሬዎች ጋር አሰባስበን የማቅረብ ስራ ሰጥተናል። በዚህ ዓመትም ይህን ስራ እንሰራለን ብለን እንገምታለን። እዚህ ውስጥ ደግሞ ዋናው ድርሻ አሉ። ይህንን ስራ የሚሰሩትን ማገዝ አለብን። ለምን ምርቱ እንዲያድግ ዘሩን ከወሰደ ገበሬው ዘሩን ከተጠቀመ ምርጥ ዘር ከተጠቀመ ምርትና ምርታማነቱ ያድጋል። ምርትና ምርታማነቱ አደገ ማለት ደግሞ ለውጭ ኤክስፖርት ወደ ውጭ ለመላክ ይፈጠራል ማለት ነው፣ እሴት ሰንሰለቱ ይፈጠራል። በቀጣይም ቅንጅታዊ አሰራርን በማጠናከር የግብዓት ፍላጎትን ለማሟላት እንደሚሰራም ተመላክቷል። የተሻሻሉ የዳልጋ ከብት ዝርያዎችን በመጠበቅና ለማህበረሰቡ ተደራሽ በማድረግ የበኩሉን አስተዋጽኦ እያበረከተ መሆኑን በአዊ ብሔረሰብ አስተዳደር የሚገኘው የቻግኒ ዳልጋ ከብት ብዜትና ዝርያ ማሻሻያ ማዕከል አስታወቀም። ማዕከሉ በ1978 ዓ ም የተቋቋመ ሲሆን በከፍተኛ የወተት ምርት የሚታወቁትን የፎገራ ከብቶች ዝርያን ጠብቆ በማባዛት ለማህበረሰቡ እያቀረበ ይገኛል። ሳሙኤል ወርቃየው ተጨማሪ አዘጋጅቷል። ከተቋቋመበት ከ1978 ዓ.ም ጀምሮ ላለፉት አራት አስርት ዓመታት ለማህበረሰቡ ዘርፈ ብዙ አገልግሎቶችን እየሰጠ የሚገኝ ነው የቻግኒ ዳልጋ ከብት የዝርያ ማሻሻያና መጠበቂያ ማዕከል። መገኛውን በአማራ ክልል አዊ ብሔረሰብ አስተዳደር ቻግኒ ከተማ አካባቢ ያደረገው ማዕከሉ በከፍተኛ የወተት ምርት የሚታወቁትን የፎገራ ከብቶችን ዝርያ በመጠበቅና በማሻሻል ለማህበረሰቡ ተደራሽ እያደረገ ሲሆን የአካባቢው ነዋሪዎችም ከማዕከሉ በሚያገኟቸው ጊደሮች በወተት ምርት ተጠቃሚ እየሆኑ እንደሚገኙ ተናግረዋል። ተደራጅተን ሶስት ሶስት ሁነን ተሰጡን ጥጆች፣ እነዛን ጥጆችን ይዤ ልጄ ጋር ስራ ገባሁ እና እነዛ ላሞች ወለዱልኝ። ከዛ በኋላ ከተማ ወተት ማቅረብ ጀመርኩኝ። ከሌላ ስራ ሁሉ ላይ የተለያየ ስራ ሆኖ ወተት ለገበያ ማቅረብ አትራፊነት ስራ አለው። እንደዛ አድርጌ በሁለት አመቱ ባጃጅ ላይ ልጄ ገዛሁለት። አራት ጊደር ለእኔ ሰጡኝ። ያው እየተጠቀመው ነው። ወተ ሽያጭ ጀምር ያለው ጥሩ ነው ለውጡ ሳይ ማለት ነው። አበሻ ነበሩኝ። ቢያንስ ጥቅሙን ስናየው ሳመዛዘን በጣም የአምስት ከፍት ራሱ አንድ ለምን አይሰጡም? እና በጣም ጥቅም አላቸው። ማዕከሉ ከተቋቋመለት አላማ መካከል አንዱ በከፍተኛ የወተት ምርት የሚታወቁትን የፎገራ ከብቶችን ዝርያ ጠብቆ ለማህበረሰቡ ማቅረብ እንደሆነ የገለጹት የማዕከሉ ዳይሬክተር ፈንታውን ዳኛው አሁን ላይ ከ አንድ ሺህ አራት መቶ በላይ የዳልጋ ከብቶች በማዕከሉ እንደሚገኙ ተናግረዋል። አጠቃላይ በማዕከል ደረጃ አንድ ሺህ አራት መቶ አሁን ከረንት ሊዝ በዛሬው ቀን ያለው አንድ ሺህ አራት መቶ ዘጠኝ ዳልጋ ከብቶች ያሉ በማዕከል ደረጃ ከነዚህ ውስጥ 1219 ንጹህ የፎገራ ዝርያ ከብቶች ናቸው ንጹህ የሆኑ የፎገራ ዝርያ ከብቶች ናቸው። ቀሪዎቹ ክልስ ወይም ድቅል የምንላቸው ወደ ህብረተሰብ እናስወጣቸው ናቸው ማለት ነው በአማካይ በየአመቱ ከሶስት መቶ አምሳ ያላነሰ ከብቶች ወደ ማዕከል ወደ ህብረተሰቡ ይወጣሉ። የአዊ ብሔረሰብ አስተዳደር እንስሳትና ዓሳ ሀብት መምሪያ ተወካይ ኃላፊ ምንችል ተመስገን በበኩላቸው ለማዕከሉ በተለይ ከቅርብ ጊዜያት ወዲህ በተሰጠው ልዩ ትኩረት አሁን ላይ መሻሻል ማሳየቱን ገልጸዋል። የማህበረሰቡ ተጠቃሚነትም ከአካባቢው ማህበረሰብ አልፎ ለሌሎች ዞኖችም ጭምር መሆኑን ተናግረዋል። ይሄ ለዞኑ ብቻ ሳይሆን ለአጠቃላይ በአማራ ክልል በምዕራብ አማራ ላሉ ዞኖች እንዲሰራጭ ታስቦ ነው እንግዲህ ሲሰራ የነበረው ና በጣም መሻሻሎች አሉ። እንደ እንደገናም እንደ ተጨማሪ የተሻሻለ መምጣቱ ከ10 ሚሊዮን ብር በላይ ተጨማሪ ተሰጥቶ ልዩ ልዩ ቴክኖሎጂዎች እየገቡበት ያሉበት ሁኔታ ነው። ያለ የአማራ ክልል እንስሳትና ዓሳ ሀብት ቢሮ የብዜት ማዕከል ክትትል ባለሙያ ክንዴነህ የማታው በበኩላቸው የፎገራ ዳልጋ ከብት ዝርያዎች ስለሚሰጡት የተለየ ጥቅም ሲገልጹም አንድ በስጋ ምርቱ ከፍተኛ ነው። ሁለት በወተት ምርታማነቱ ካሉት ሌሎች በተለይ ዜቡ ታይፕ ከሚባሉት የተሻለ የወተት ምርት የሚሰጥ የዳልጋ ከብት ነው። ሌላኛው ከለሩ በጣም አትራክሽን ነው። በተለይ የቆላ ዝንብን የመቋቋም ድርቅን ተቋቁሞ ምርትና ምርታማነትን ራሱን ጠብቆ የሚቀጥል በጣም የተመረጠ የዳልጋ ከብት ዝርያችን ነው። የተቻለ መጠን በጣም ዌሊክ ክብድ ልናረገው በተለያዩ ማሽኖችን እያስገባን ነው። አጠቃላይ እንደ ክልል በጣም ለማዕከሉ እጅግ በጣም ትኩረት ተሰጦ እየተሰራ ነው ያለው። የአዊ ብሔረሰብ አስተዳደር ከፍተኛ አመራሮች እንዲሁም የክልሉ የዘርፉ ባለሙያዎችና የአካባቢው አርሶ አደሮች የማዕከሉን እንቅስቃሴ የመስክ ምልከታም አድርገዋል። ዜና ኢትዮጵያን እየተከታተላችሁ ነው ተመልካቾቻችን። ወደ ውጪ አጫጭር ዘገባዎቻችን እናልፋለን። የተባበሩት መንግስታት ድርጅት እስራኤል የህክምና እርዳታ የሚያስፈልጋቸውን ፍልስጤማውያን ህክምና ወደሚያገኙበት አካባቢ መላክን እንድትፈቅድ አሳሰበ። ድርጅቱ ይህን ያለው የዓለም የጤና ድርጅት 15 ሺህ የሚደርሱ ፍልስጤማውያን አፋጣኝ የህክምና እርዳታ ያስፈልጋቸዋል ማለቱን ተከትሎ እንደሆነ አናዶሉ ዘግቧል። ከተደረሰው ስምምነት በኋላ እስካሁን በአንድ ዙር አርባ አንድ ፍልስጤማውያን ብቻ ናቸው ይህን እድል ማግኘት የቻሉት ሲልም የዓለም የጤና ድርጅት ገልጿል። 15000 ዜጎች ከጋዛ ውጪ ህክምና ለማግኘት በመጠባበቅ ላይ ናቸው ያለው ድርጅቱ፣ ሀገራትም ድንበሮቻቸውን በመክፈት ዜጎቹ የህክምና እርዳታ እንዲያገኙ ማድረግ አለባቸው ብሏል። በተለይም የራፋ ድንበር በተኩስ አቁም ስምምነቱ መሰረት ክፍት መሆን ካልቻለ አሁንም ህክምና ለማቅረብና ለተጨማሪ እርዳታ ዜጎችን ለመላክ ፈተና መሆኑን የዓለም ጤና ድርጅት አስታውቋል። በጋዛ የሚገኙ የጤና መሰረተ ልማቶች ውድመት ህክምናን በፍጥነት ለማቅረብና ዜጎችን ለመርዳት አዳጋች እንዳደረገውም አናዱሉ በዘገባው አስታውሷል። አሜሪካ በሁለት የሩሲያ ነዳጅ አምራች ድርጅቶች ላይ ማዕቀብ መጣሏን አስታወቀች። ይህ ሞስኮ ከዩክሬን ጋር የገባችውን ጦርነት በሰላም እንድትቋጭና ወደ ሰላም ድርድር እንድትመጣ ጫና ለማሳደር ስለመሆኑ ተነግሯል። የአሜሪካ ግምጃ ቤት ዋና ጸሐፊ ስኮት ቪንሰንት ሁኔታውን አስመልክቶ በሰጡት አስተያየት የማዕቀቡ መጣል አስፈላጊነት የተጀመረው ትርጉም አልባ ጦርነትን ማስቆም ነው ብለዋል። ነዳጅ አምራች ድርጅቶቹም የክሬምሊን የጦርነት ማሽኖች ናቸው ሲሉ አክለዋል። የማዕቀቡ መጣል በአሜሪካና ሩሲያ የሰላም ስምምነት ቅድመ ሁኔታዎች ላይ ያሉትን ሰፊ ልዩነቶች መኖራቸውን ያሳየ ስለመሆኑም ብዙዎች እየገለጹ ይገኛሉ። ፕሬዚዳንት ፑቲን ከሁሌም ጥሩ ውይይት አደርጋለሁ ነገር ግን ፈቀቅ የሚል ነገር የለም ሲሉም ፕሬዚዳንት ዶናልድ ትራምፕ በሰላም ስምምነቱ ዙሪያ ከኔቶ ዋና ጸሐፊ ማርክ ሩት ጋር ባደረጉት ቆይታ ገልጸዋል። ሩሲያ ጦርነቱን ለማስቆም ቸልተኝነት እያሳየች ነው፣ አሜሪካም በሰላማዊ ሁኔታ ጦርነቱ እንዲያበቃ በጣም ታግሳ ጠብቃለች ሲሉም ፕሬዚዳንት ትራምፕ ጠቁሟል። ጊዜው ጦርነቱንና የንጹሐንን ሞት የምናስቆምበት ትክክለኛ ጊዜም ነው ሲሉ አክለዋል። በሌላ የውጭ ዘገባ አሜሪካ የጸጥታው ምክር ቤት የሶሪያን ማዕቀብ እንዲያቀል አሳሰበች። የሶሪያን ማዕቀብ ማቅለልና ማሻሻል ለሶሪያ መንግስት ፎይታን የሚፈጥርና እንዲያስቡበት የሚያደርግ ነው ብላለች። አሜሪካ በተለይ የሰብአዊ ድጋፎችን ለማዳረስ ወሳኝ መሆኑን የገለጹት የአሜሪካው መልእክተኛ ማይክል ዋልትስ የሶሪያን ማዕቀብ ማቅለሉን የጸጥታው ምክር ቤት ያስብበት ብለዋል። ለሶሪያ የሚደረገው የውጭ ሀገራት ድጋፍም ሊጠናከር ይገባል ያሉት መልእክተኛው አሜሪካም ከሶሪያ ጋር ያላትን ትብብር እንደምታጠናክር ገልጸዋል።